ፍላታመልጭኝ አታሮጪ ይህኝ ያለው ማን ነበር? አቦሸማኔ ነው። እኔ አቦሸማኔ አንቺ ደግሞ ሚዳቋ። እሺ እኔ አቦሸማኔ ሮ ነው አሁኑን ሽንኩርት ለምን ይሰራል? አይ እኔ አሁን ምግብ ሲሆን የራብሽኝ አንቺ ነሽ፣ እና ልትበላኝ ነው አይ ጉንጭኝ ሳም ካደረግሽኝ ይወቀኛል ስ አንተ ሰ

ተቆረጥሽ። ምን አይነት ህልም ስንጋባ እያየው ነበር። ህልም እኮ ተቃራኒ ነው። ደግሞ ሰርግ ሞት ነው ይባላል። ሞቴ ተቃርቦ ይሆናል። ኧረ በስመ አብ በይ። ይኸውልሽ፣ ደግሞ ስጀምር ህልም እንደፈች ነው። ከመቼ ጀምረው እንደሆነ ባላሉ፣ እንደዛ አጥብቄ ስፈልገው የነበረ ሞት አሁን ደግሞ አጥብቄ እየፈረውት ነው። ያ ማለት እኮ ለመኖር እየፈለግሽ ነው ማለት ነው። እንደዛ ነው ብለህ ነው? አዎ፣ ደግሞ እርግጠኛ መሆን ባልችልም ለመኖር ከምትፈልጊያቸው ነገሮች መካከል አንደኛው እንደሆንኩኝ ተስፋ አድርጋለሁ። ተስፋ ሳይሆን እርግጠኛ ሁን እንጂ። እስኪ አስበው ነው ሜ እኔ እኮ አንተን በጣም ምሩ በጣም ምን በጣም ነው የማከብርህ። ይኸውልሽ ምሩ እንዳከብርሽ እሱ መድኃኒዓለም ለሚያከብርሽ። ግን ቆይ እኔ የምልሽ ከማን ነው እየሸሸሻልሽ? ከማን ነው አትሳሳ ጭምር አልገባሽም እንጂ ከራስሽ በጣም በብዙ ኪሎ ሜትር እየሸሸሽ ነው ያለሽው። ለማንኛውም ነቃነቃሚ መራቁን መች ወደልኩት፣ ሸክም እንዳልሆነብን እንጂ